ሰላም ቴዮናስትሌውድ ቤተሰቦቻችን በያላችሁበት ሰላማችሁ። የዛን ኖላዊ ድራማ ክፈል 54ን ይዘንላችሁ መተናል። ቪዲዮ ላይክ ሸር በማድረግ ጀምሮ እናመሰግናለን ስለምታረጉልን ትብብር። ውድ ቤተሰቦቻችን ኖላዊ ድራማ እንግዲህ እያወዛገበን ቀጥሏል። በዛሬው ክፍል ደግሞ በጣም ደስ ደስ የሚል ነገሮች ከትናንት ነው። ትናንት በጣም አስለቅሰውን ነበር። ዛሬ ደግሞ ይሻላል፣ ትንሽ ደስ የሚል ነገር አለው እና እንግዲህ አባባ ኖላዊ በመጀመሪያው ክፍል አልነቁም ነበርና እንቹ ቁጭ ካለችበት ተኝታ እንደዚህ ድፍት ብላ ስታዛዘ ሌሊቱ ሙሉ ስትጨነቅ ስላደረች ጠዋት እንቅልፏ እንደዚህ ታኝታለች እና ከዛ ታምቹ ና የአሲር መጡ። እንደውም እንዴት አባቷ ነው የምታምረው የምትከይፈው እያል እያናደደው ነበር። ታምቹ የአሲርን እንደሚወዳ ስለሚያውቅ ከሆነ ፊቱ እንደዚህ አይነት ያው ከዛም ነቃች። ነቅታም እነሱን አባባን ኖላዊ ጋር ዶክተሩ ልታናግር ሄደች። ዶክተሩም ያው እየተሽለጠለጠ አንዳንዴ ዶክተሩ ዶክተር አይመስልም ስለመናገር ዝም ብሎ ይሽለጣለጣል ግን የዶክተር ጉርማ ሞገስ የለውም እና የማናገረችው፣ ሕክምናውም ምርመራውም እያንዳንዱ ነገር ትክክል እንደሆነ አውቃለሁ ምናምን አለች። እያስፈራራሽ ነው ብሎ ሲላት፣ እያስፈራራሁ ሳይሆን እንደምታውቅ ልነግርህ ነው አላት። እነሱም ዶክተሩም ያው አባትሽን ይዘሽ ውጭ ብሎ ስላላት በዛ ተበሳጭታ ትንሽ ተቆጣችሁ ማለት ነው እንግዲህ ከናንተና የኔ መድኃኒዓለም ስራውን ይሰራል አለች እና ጥለው ወጣች። ማለት ነው እናም እንግዲህ የወይዘሮ ሜላት ባል የነሰላም አባት ማለት ነው ከውጭ መጥቶ ወደ ቤተሰቦቹ ለተወሰነ ጊዜ ሄዶ ነበር ክፍለ ሀገር ቤተሰቦቹ ጋር ስለነበረ የተካሄደውን ነገር ሁሉ ምንም አላወቀም እና ሲመለስም የሐና አባታሙ እንደተኛ ነው፣ የዘሮ መላት ህክምና እንዳቋረጠችው ሰማ። እሷንም ለማናገር ሞከረ፣ ግን እሷም ፈቃደኛ አይደለችም። ያለው አማራጭ እሱ ሂዶ ክፍያውን መፈጸምና ያው እናታቸው የምሰራው ግፍ ለልጆች እንዳይተርፍ ብዬ ነው ብሎ ሂዶ ሙሉ ክፍያውን እንግዲህ ከዶክተሩ ጋር ተነጋግረው ፈጸመላት ማለት ነው። እነ ሰላም እንግዲህ እናታቸውን አኩርፋዋላ፣ አያናግሯትም ሁለታቸውም ግን ሆስፒታል ድረስ ሄደው ሀኒቾን አጽናን ተዋታል እና እስከ መጨረሻው ማብረንሽ ነን ብላታለች፣ ሰላም ማለት ነው። እና ደስተኛ ናት በዚህ። እናም ሀኒቾ እግዚአብሔር ጸሎታን ሰምቶ እንግዲህ አባባ ኖላዊ ህክምናውን ጀምረዋል። በዚህም በጣም ደስተኛ ናት። በሌላ በኩል ደግሞ የአሲርና ታምቹ እንግዲህ ፍጥጫ ላይ ናቸው። ምክንያቱም ታምቹ በባለፈው የሰረቀው ፎቶ እና መስቀል በጣም ስላሳሰበው ራሱን ትልቅ ኃጢአት ሰርቻ ያለው ንሳ የሌለው ኃጢአት ነው የሰራሁት እና በጣም ታወኝ እያለ እየሸሸ ነበር ከያሲር እና እሱም ሊተወው ፈቃደኛ አይደለም፣ እየተከተለው እየተከተለው መጨረሻ ላይ ካልነገርከኝ አልለቀህም ሲለው እውነቱን ነገረው። ምንም ነገር ይሄ ማለት መጨረሻውን ሳያቅ ምንም እንደሆነ ሳያቅ ስራ ስለተባለ ብቻ እንደገባበት እና የሃኒን ፎቶና መስቀል አሳልፎ የሰጠው እሱ እንደሆነ ተናገረ። ከዛም ደም በደም እስከሚሆን ነው የደበደበው። እሱ እንዴት እንደደበደበው ያሴር ተምቹን እንግዲህ በደንብ ደብድቦታ ላይ ግን ብሩን ሊያገኝ ባይደበደበው ጥሩ ነበረ። እናም እንግዲህ በቀጣይ ያሴርና ተምቹ ተመካክረው ከሃኒቹን ማስገብተው ቢያንስ የአንድ እውነቱ ጫፍ ስለታወቀ ከዚህ በኋላ እንግዲህ ያለው የሀኒ ጋ ያለው ችግር እየተቀረፈ የሚሄድ ይመስለኛል። ምክንያቱም አንድ ጫፉን ስለያዙ አሁን ይህንን ጫፍ ይዘው እንግዲህ እስከ መጨረሻው ከሄዱ ወይዘሮ ባዩሽ ጋ ይደርሳሉ ማለት ነው። ከዛ እውነቱ ይታወቃል። ያኔ ግን ወይዘሮ ሜላት ውሀ በላቴ ምክንያቱም በጣም የተናደደችባት ጭራሽ ሕክምናውን እንደሚያደረግ ዶክተሩ ደውሎ ሲነግራት፣ ጭራሽ እኔ ብር ከፍልሃለሁ ሕክምናውን አቋርጠው ነው ያለችው። እሱ ደግሞ በጭራሽ እናንተ ሀብታሞች ግን በገንዘብ ሁሉ ነገር ማድረግ የምትችሉ ነው አብ ይመስላችሁ ብሎ ሽፎ ዘጋባ ስልኩና፣ እሷ ተናዳለች። እንግዲህ ጭራሽ እንዴት በልጆቼ ታስጠላኝ ነው ወይ? እኔ ያቋረጥኩትን ነገር የጀመርከው እኔ አቅቶኝ ነው ወይ ገንዘቡን ያቋረጥኩት ምናምን ብላ እንግዲህ ከሀኒ ጋር ልክ ስለተያዘች ወይዘሮ አቶ መስፈንንም እንግዲህ እየተጣላቸው ነው በሀኒ ምክንያት ማለት ነው ልጆቿን ተጣልተዋታል እና በጣም ከፋ የወይዘሮ ሜላት ካራክተር በጣም እያናደደ ነው በነገራችሁ ላይ ማለት ሰው ክፉ ሊሆን ይችላል ሰው ክፉ ሊሆን ይችላል አንድ ክፉ ሰዎችም አሉ ግን የእሷ ክፋት ደግሞ በአንድ የበቃ ዝም ብሎ ደርሶ የመጣ ክፋት አላለ በፊት በጣም ነበር ምትወዳት ግን ያን ያክል አሳማኝነት በሌለው ነገር እንደዚህ ጥግ ድረስ ሀኒ መጥላት ምክንያቱም በፊት እኮ እንደ ሰራተኛ ሁላት አያስልም ልጄ ነሽ ምናምን እያለች ሕክምናውን ራሱ ላታስጀምር ያስጨረሰቻት ላታስጨርስ ያስጀመረቻት እሷ ነበረች። ያን ምክንያት የሌለው ክፋት ነው ያመጣችና በጣም ነው የምታናድረው። የወይዘሮ ሜላት ካራክተርና አሁን ስትጸጸት ማየት እንፈልጋለን። አሁን ጊዜው ያደርሳል። አባባን ወራም ህክምናው ተደርጎላቸው ላቸው እና ያሃኒቾ ማሁ እዛው ነው ያደሩ፣ ሁለታቸውም የተማን ሄድን ብለው እዛው ክፍል ነው ያደሩና በጠዋት ሲነሱ ለሊት የተኝተው መሰለኝ። አባባን ወራዊ ነቁ ማለት ነው እንግዲህ ከስንት ቀን በኋላ። ግን ሲነቁ ግን ከበሽታ ሳይሆን ከንቀልፋ የሚነቁ ነው መሰለኝ የነቁ ነው ቆነ መሰለቱ አንድ እንዲህ እንዲህ በሽታ ስንት ቀን ሙሉ ራሱን የሰጠ ሰው እንዴት ቁጭ ብሎ ያናግራል? ቢያንስ እኮ አይኑን ይገልጻል። መጀመሪያ አይኑ ይገለጣል። ከዛ በኋላ መናገር ራሱን አይችልም። ይህ ይዞርበታል። እንኳን አይደለም ራሳችን፣ ስታል ሰው ከእንቅልፍ ሲነሳ እንኳን ወዴው ብድግ ማለት አይችልም። ይሆነ አይኑን አሻፍቶ ምናምን ሰጭ ብድግ እና ያሲር ያሲር ብሎ ሲጠሩ ያሲር ሲነቃ፣ ሀኒች ደግሞ እግሩ ላይ ተኝታ ነበር፣ ጭንቅላቷን ነው መሬት ላይ የጣለው። እናም አባባ ኖላዊ ነቁ ደስ በሚል ሁኔታ የታየ ሀኒችም ጸሎት፣ ተሰማ ና ነቅቻ ለው፣ የእናንተ ጸሎት ድካም ከንቱ አልቀረም እያሉ እየተላቀሱ ነበር፣ ሲያሳዝኑ። እና እዚህ ጋር ትልቁን መልእክት ምንድን ነው ማለት አባባን ኖላዊ ምንም እንኳን ባይወልዷቸው ሶስታቸውንም በስጋ እንኳን ባይወልዷቸው በምግባር ወልደዋቸዋል ም በቃ ጥሩ መልካምነት አስተምረው በጎነት አስተምረው እነዛንም ከወደቁበት ከሱስ አላቀው መልካምነትን መልሰው ነው ያገኙት። እና የዘሩት መልካምነት አንድ ቀን እንትነ ያሲር እንኳን አንድ ቀን ከሆስፒታል ሳይወጣ ተምቹ ራሱ ምንም ባያውቃቸው ተምቹ ራሱ ያን ያክል ለሳቸው ሲል ገንዘብ ሰርቆስ ሰርቅ ያመጣለሁ ወይም ደግሞ ይሁን ሆስፒታል ሆ ያቃጥለዋለሁ እሳቸው አይሞቱም በፍጹም እያለው እያለ እና ይሄ ምንድ ነው፣ ምንም አምስት ሳንቲም አልሰጣቸውም። ግን ፍቅር ምን ያህል ሰው ልጅ ምን ያህል ፍቅር እንደሚገዛ ሰው መርዳት ምን ያህል መልሶ እንደሚረዳ ነው እዚህ ጋ የአባባ ኖላዊ ታሪክ የሚያሳየው። እና ሶስታቸውም ለሳቸው ሲሉ የከፈሉት ዋጋ የሄዱበት ርቀት በቃ ንጹሕ ፍቅር ስለሰጧቸው ነው። ምንም እንኳን እነሱ ሱሰኛ ናቸው ሳይሉ እናት አባት ሳይኖራቸው መክረው ዘክረው ብዙ ነገራቸውን ፍቅር ባጡበት ጊዜ ፍቅር የሰጧቸው ስለሆነ እነሱን ለማሳከም የሄዱበት ጥግ ከመጀመሪያው ጀምሮ በጣም ነው የሚገርመው። የአሲርና የአሲሪም ሀኒም ታምቹም ሆነው ማለት ነውና፣ እዚህ ጋ ትልቅ ትምህርት እያስተላለፋል ማለት ነው የድራማ እንግዲህ በቀጣይ ደግሞ አሁን አባባን ኖላዊ እስከ መጨረሻው ካዳን ላት ሀኒ ሌላ ምንም አትፈልግም። አሁን ወይዘሮ ሜላት እናቷ ሆነች አልሆነች ጉዳዩም አደል እሷ ቀረባት አስራ ስድስት ዓመት ሙሉ ስትፈልጋት የነበረ ልጇን በዚህ ምክንያት ማጣቷ ለራሷ ጎዳት እንጂ አንችውንም አይቀርባት። ድሮም እናት እናቷን አትፈልግ እና በቀጣይ ክፍል ደግሞ የማብረን ምና የሆነ ውድ ቤተሰቦቻችን እስከመጨረሻው ስለተከታተላችሁን አመሰግናለን መልካም ጊዜ በያላችሁ በቸው